አውዲ የኤሌክትሪክ መኪኖችን ብቻ ነው በሃያ ሰላሳ ሶስት ማመርተው ያልኩትን ትቼዋለው የሚል መረጃ አሰምቷል። በጣም ብዙዎችን ግራ እያጋባ ይገኛል። አውዲ አሁን ላይ በተለይ ምን ማለቱ ነው? በ2033 አውዲ እንደሚታወቀው የኤሌክትሪክ መኪኖችን ብቻ ነው ለማምረት ያቀደው። ከዚህ በፊት ባወጣነው መረጃም እንዲሁም የሰማችሁት ሊሆን ይችላል የኤሌክትሪክ መኪኖችን እድገትን በተመለከተ ያለኝ ፕሬዲክሽን የተሳሳተ ነው። ከዚህ በኋላ የሃይብሪድ መኪኖችን እና ንጹ የነዳጅ መኪኖችን ማምረቴን እቀጥላለው። ኤሌክትሪክ ብቻ የሚለውን ግን ለጊዜው ትቻዋለው የሚል መረጃ ትናንትና አውዲ አሰምቶናል። አውዲ ብቻ አይደለም እነ ቢኤም ደብሊው እንዲሁም ሌሎች ትላልቅ የሚባሉ የካር ብራንዶች መግለጫ እየወጡ ይገኛሉ። በ2030 እንዲሁም በ2033 አካባቢ አብዛኞቹ የካር ብራንዶች ከአምስትና ከስድስት ዓመት በፊት የ10 ዓመት እቅዳቸውን ሲያስቀምጡ በዛ ወቅት ወይም በ በ2030 የኤሌክትሪክ መኪኖችን ብቻ ነው የምናመርተው የሚል መረጃ አውጥተው ነበረ። በይበልጥም በይበልጥም የነዳጅ መኪና አምራቶች ወይም ኦልድ የሆኑት ካርድ ብራንዶች እየተፈጠረ ያለው ነገር ምንድን ነው? ይህ ስኛል የሚፈጥሮ ተጽዕኖ ምንድን ነው የሚለው በድንብ አድርጌ ያሳያችኋለሁ። ሰላም እንደምን አላችሁ? እኔ ኢንጂነር ጎሳ ነ እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ይህንም ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃቸው እኔ ገለልተኛ በሆነ መልኩ ደላላ ሳልሆን ለእናንተ እውነተኛ መረጃ ለማስተላለፍ ተሰጥቻለሁ ከዚህ በኋላ የምትመለከቷቸውን በሙሉ በገለልተኝነት እንደምሰጥ ከዚህ በፊትም እንደምታውቁት በገለልተኝነት ነው ሀሳብ የምሰጠው። መረጃዎቼ እውነተኞች ስለሆኑ ምንም አይነት የማጭበረበረና የውሸት መረጃዎችን አትመለከቱም። አሁን ግን በገለልተኝነት የድለላም ስራ ሰልሰራ ከገዢዎችን ወገን ሳልሆን እውነተኛ መረጃ ላስተላልፍላችሁ በጣም ቆርጫ ያለው ይኸው በቪዲዮ ወጥቼ ፕሮግራም ስሰራ አራተኛዬ ነው። ከታች የለቀኳቸውን ቪዲዮዎችን ገብታችሁም ማየት ትችላላችሁ። የዛሬው ቪዲዮ ደግሞ አጀብ የሚያስብል ነው። እነ አውዲ የኤሌክትሪክ መኪኖችን በ2033 ማምረት እንጀምራለን ሙሉ ለሙሉ ያልነው ትተነዋል እያሉ ይገኛሉ። በእውነቱ የኦልድ ካር ብራንዶች ላይ እየተፈጠረ ያለው ነገር ምንድን ነው የሚለውን በጋራ የምንመለከት ይሆናል። ምናልባት በደንብ አርጌ ለማስታወስ ያክል ሌሎች ካር ብራንዶችንም ልጥቀስላችሁ። ለምሳሌ እነ ቮልቮ፣ እነ መርሰዲስ ቤንዝ የራሳቸውን ሀሳብ በዚህ ላይ እየሰጡ ይገኛሉ። ለምሳሌ ቮልቮ የሰጠው ሀሳብ አለ እሱን ልንገራችሁ። ቮልቮ ያለው ነገር ምንድን ነው? በዋናነት የደንበኞች ፍላጎት ከተጠበቀው ያነሰ በመሆኑ በሀያ ሰላሳ ፉል ኢቪ የመሆን ግቤን ትቸዋለው ሲል ተናግረዋል። ቮልቮ ይህ ነገር የሚፈጥረው ተጽዕኖ በጣም ቀላል የሚባል ነገር አይደለም። ነገር ግን ቮልቮ በዚህ ደረጃ ወጥቶ በሀያ ሰላሳ የኤሌክትሪክ ፉል ኤሌክትሪክ የሆኑ መኪኖችን ብቻ ነው ማመርተው ያልኩትን እቅዴን ትቸዋለው ብሏል ማለት ነው። በዚህም ምን ማለት ነው? ከዚህ በፊት የነበረው የቮልቮ ስራ አስኪያጅ የወሰነውን ውሳኔ አዲሱ የቮልቮ ስራ አስኪያጅ ክዶታል ማለት ነው። በአውዲ ላይም የተፈጠረው ይኸው ጉዳይ ነው። አውዲ ላይ ትኩረት ያደረኩት ለምንድነው? ብዙ መኪኖች በአውዲ ኢቪ ላይ ብዙ አውዲ መኪኖች ስላሉ ነው። ይህ መረጃ ደግሞ የወጣው ከቻይና መሆኑ ምናልባት አስፈሪ ሊመስል ይችላል። በጣም ብዙ መኪኖች ቅንጡ በሚባል ደረጃ በውድ የሚሸጡ መኪኖች አውዲ መኪኖች ኢትዮጵያ ውስጥ አሉና ኢትሮን መሰል መኪኖች ሰዎች መጥቀስ ይቻላል ማለት ነው። በሌላ መልኩ ባለፈው ዓመት መጀመሪያ ላይ ደግሞ እንደው እንደ ትውስታ ለማስታወስ ያክል ደግሞ መርሰዲስ ቤንዝም ተመሳሳይነት ይዘት ያለው መረጃም አውጥተዋል። ይህም መርሰዲስ ቤንዝ ምንድን ነው ያለው በሀያ ሰላሳ ያቀድኩትን እቅድ ትቼዋለሁ፣ ከዚህ በኋላ ሀይብሪድ መኪኖች ላይ እና እንዲሁም የነዳጅ መኪኖች ላይ ትኩረት አድርጌ እሰራለሁ እያለ ይገኛል። እየተፈጠረ ያለው ነገር ምንድን ነው የሚለውን ነገር በደንብ ግልጽ አድርጎ መመልከት አለብን። በተለይ ኦልድ የሆኑ መኪናዎች እንደ አውዲ፣ እነ መርሰዲስ ቤንዝ፣ ቤምደብሊዩ እና ቮልቮ በጣም የታወቁ ኦልድ መኪኖች ናቸው። ቅርብ ጊዜ ነው እንደውም የኤሌክትሪክ መኪና ማምረት የጀመሩት። የኤሌክትሪክ መኪና ማምረት ከጀመሩ በኋላ ብዙ ውጤቱ አመርቂ ስላልሆነ ወደ ነዳጅ ተመልሰናል የሚል ነገር ነው በወጡ የሚገኙት። እስቲ እንቃንግማለን። ችግራቸው ምንድን ነው የሚለውን እንመልከት። በጣም ታዋቂ የሆነ አንድ የመኪኖች ኢንሳይት የሚሰራ ድረ ገጽ እንዲሁም ታዋቂ ተቋም አለ። ስለሱ የተወሰነ ልንገራቸው፣ ጋርትነር ይባላል። ይህ ጋርትነር ምንድነው የሚያደርገው? የኢቪ መኪናዎች በ2025 በ2030 ምን ደረጃ ላይ ሊደርሱ እንደሚችሉ የትንበያ ወይ ፕሬዲክሽን ይሰራል። ይህ ፕሬዲክሽን በ2025 ምን አቅዶ ነበረ የሚለውንም ነገር መመልከት በጣም ወሳኝ ነገር ነው ብዬ አስባለሁ በ2025 ይህ የኢንሳይትስ ማለት ነው ወደ 85 ሚሊዮን የሚጠጉ መኪኖች ይኖራሉ የሚል ፕሬዲክሽን ሰጥቶ ነበረ ነገር ግን ብዙም ስኬቱ ያን ያህል ነው ማለት ነው ፕሬዲክሽኑ ተግባር ላይ አልሆነም ትንቢቱ አልተፈጸመም አሁን ወደ አውዲ መኪኖች ልምጣላችሁ የአውዲ መኪኖች በዚህ የኤሌክትሪክ መኪኖች ምርት ላይ 73 ፐርሰንት ያክል ይሄ በጥናት የተደገፈ ነው በኢሮፕ የተደረገ ጥናት ነው 73 ፐርሰንት ገዢዎች ወይም የኤሌክትሪክ መኪኖችን የአውዲ መኪኖችን የገዙ ሰዎች ፍራቻ እንዳለባቸው፣ የሬንጅ አንዛይቲ እንዳለባቸው እና ምናልባትም ብዙ እርቀት የመጓዝ ፍራቻ እንዳለባቸው አውዲ ተናግሯል። ማለት በዚህ በዚህ ምክንያት ከዚህ በኋላ ነው ኤሌክትሪክ ፉሊ ኤሌክትሪክ የሆኑትን ነገሮች ማምረቴን እቀጥላለሁ ወይም ኤሌክትሪክ ብቻ ነው በ2033 ማምርተው ያልኩትም ጥቼዋለሁ ያለበት አንደኛው ምክንያት ገዢዎች ላይ ያለው ነገር ሲመለከት ነው። ሁሉም ነገር እንግዲህ ከገበያ አንጻር ከዋጋ አንጻር ብቻ ነው የሚታየው እንደምታውቁት ማለት ነው። ስለዚህ እሱን በደንብ አድርጎ መገንዘብ ያስፈልጋል። ለመሆኑ እነዚህ ተቋማት ወይም ኦልድ የሚባሉት እ አውዲ ኤምደብሊው እንዲሁም የተለያዩ ኦልድ የተባሉ ካርብራንዶች እየገጠማቸው ያለው ቻሌንጅ ምንድን ነው? እንደውም እኔ በአንድ ቃል በገልጻቸው ደስ ይለኛል። በሁለት ባትን በሁለት ባትል እየተዋጉ ነው የሚገኙት። እስኪ ለመሆኑ እነዚህ ኦልድ የሆኑ ካር ብራንዶች እየገጠማቸው ያለው ችግር ምንድን ነው የሚለውን ነጥብ በነጥብ ልመልከትላችሁ እና የዛሬ ፕሮግራሜን አጠቃልላለሁ የመጀመሪያው ገንዘብ ማጣት የሚለው ነው። ማለትም ሪሴል ቫሊዩ ላይ በተመለከተ በጣም ብዙ ዋጋ እየሰጡ የሚገኙት የኤሌክትሪክ መኪኖች ላይ በጣም ዋጋ ቅናሾች በተለይ አሁን ላይ በጣም እየበዙ በመምጣታቸው የቻይና መኪኖች በድር ኢሮፕ ላይም እየተስፋፉ በመምጣታቸው ኦልድ የሆኑት በተለይ በኢሮፕ በአሜሪካ ተስፋፍቶ ያሉት እነዚህ የመኪና ካምፓኒዎች ሰርቫይቭ ማድረግ አልቻሉም። ለምሳሌ ቮልቮ የኤሌክትሪክ መኪኖች ላይ ተሳትፈዋል እና የሰራው መኪና ልነግራችሁ አልችልም። በጣም ትልቅ የሚባል መኪና ነው። ኤስዩቪ ቢሆንም ግን በጣም ትልቅ የሚባል ነው። የባትሪ ካፓሲቲ በጣም ትልቅ ነው። እንደውም እኔ በጣም የጠየኩት ጥያቄ ድረ ገጻቸው ላይ ምንድን የሚለው እዛ የመኪናው ሪቪው ሲሰጥ ማለት ነው እና እዛ የጠየኩት ጥያቄ ምንድን ነው የመኪናው ባትሪ ካፓሲቲ ይሄን ያለው ሬንጁ ደግሞ ይህን ያህል እንዴት ሊሆን ይችላል? ምን ጥያቄ ራሱ የሚያስነሳ መኪና ሁሉ አይደል እንዲሰሩ ግራ የገባቸው ይመስላል። ስለዚህ ሪሴል ቫል ዋጋ የማጣት ጉዳይ በጣም ብዙዎችን እያነጋገረና እነዚህን የካር ብራንዶች ኦልድ የሆኑትን በተለይ እየፈተናቸው ይገኛል። መርሰዲስ ቤንዝ በመኪኖቼ ላይ 50 ፐርሰንት የዋጋ ቅናሽ አድርግ ያለው አለ። ይህንን ማን ሊያምነኝ ይችላል? እስኪ አንድ ፎቶ ላሳያችሁና ተነጋግሩበት እውነት የሆነ መረጃ ነው የማስተላልፍላችሁ። መርሰዲስ ቤንዝ 50 ፐርሰንት ያክል የዋጋ ቅናሽ አድርጎ ግዙኝ እያለ ሰዎችን እየለመነ ይገኛል። ነገሩ የተፈጸመው ከወደ ቻይና ነው። ሁሉንም ነገር ግልጥልጥ አድርጌ ስለ ቫሊዩ ሪቴንሽን ሬትን በደንብ አድርጌ እነግራቸዋለሁ ምንነቱ ሁሉም ነገር ግልጽ ይሆንላቸዋል ብዬ አስባለሁ ከዚህ ቪዲዮ በኋላ